ራሴን ሲያመኝ ፋርማሲ ስገባ በጣም ከፍተኛ ሁኔታ ላይ ነሽ ጤና ጣቢያ ሁኑ ነው መግባት አለብሻለኝ ጤና ጣቢያ ገባው በቃ እዛው አስቀሩኝ በአምፑላንስ ወደ አበበች ጎበና እኔ ግል ነበር የምከታተለው ነገ ቀጠሮ አለኝ ስላቸው በፍጹም ከለቀቅንሽ ለህይወትሽ አስጊ ነው አሉኝ ምግብም ተቋርጧል ወደ እሱም ሄደው ብለዋል ለልጁ አስጊ መሰለኝ ስለው በፍጹም እስከዛሬ ተሸክመሻል ልጄንም እፈልገዋለሁ በ የሚል በቃ እምነት ያለው ብርታት በቃ ልቤ ጥንክር እንዲል ቃል አወጣብኝ ባላል። እግዚአብሔር በዚህ ስፍራ ያደረገልኝ የመጨረሻው እሱን የመጨረሻውን ልጄን ነፍሰ ጡር ሆኜ በስድስት ወሬ ወደዚህ ስፍራ መጣሁ። እንዴት መጣው? አልትራሳውንድ የስድስት ወር ሲያነሱኝ ትንሽ ጭንቅላቱ ላይ ውሃ በዛ ያሳየናል አሉኝ። ከዛ እንደሱ እየተጨናነኩ እያለ የእናንተ አባል ፍርዬ ድንገት ደወለችልኝና በኦንላይን ፕሮግራማችሁ ላይ መሰለኝ ስለ እርጉዞች ስንጸልይ ፊቴ ላያቸው መጣሽ፣ አለች አዎ፣ ተጨንቅ ያለው ትናንትና እንዲ እንዲ ብለው ደግሞ ለእሮብ ሰፋ ያለ አልተራ ሳውንድ ይደረግልሻል ብለውኛል፣ አልኳት። በቃ እሁድ ቸርች ይዤሽ እመጣለሁ አለችኝ። ከዛ እሻልኩኝ፣ አብረን መጣን። የእግዚአብሔር ሰው ጸሎት ጀመረ፣ እያገለገለ እዛ ጋር ነበር የተቀመጥኩት። ገና እንዳየኝ ይሄ ልጅ የተአምራት ልጅ ነው አለኝ። እግዚአብሔር ይባረክ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ምሮጦ ወደ እርሱ ከፍ ከፍ ይላል፣ ከጠላት መንጋጋ ያመልጣል። በክርስቶስ ኢየሱስ እኛ የጽድቅ የሆነን የማምለጫ ዓለታችን ኢየሱስ ነው። ምንም ብትሰሙ፣ ምንም ብትፈሩ፣ ማምለጫ ካላችሁ ታመልጣላችሁ። በሱ ጥላ ካላችሁ አለ የተባለ የለም ይባላል። ከዛ ሮብ ቀጠሮ አለኝ ያልኩት፣ እግዚአብሔር ሰው እዚህ በጣም ጸለየልኝ። ሊሉሽ የፈለጉት እንደውም ጭራሽ ጤነኛ ልጅ አይደለም። ጠላት እንዲህ ነው፣ ሊያወራቸው የተዘጋጀው ሰበር ነው። ትወልደሽ ትመጫለሽ በሏት እያለ ብዙ አዋጅ በእኔ ላይ ተነገረ። በጣም ተጸለየልኝ። አሜን ብዬ ሄድኩኝ። ሮብ ነበር ቀጠሮ። ሮብ ሲሄድ በቃ ልቤ ያው እንደ ሰው እየፈራ ልክ አልተኛሁኝ። ልክ ሲያይ እንዲህ ዛሬ ደግሞ የለም ከዛ እኔም ተጸልዮልኝ የመጣሁት ይህን ቃል መስማት ነው ፈልጌ የመጣሁት አልኩት። በጣም ደስ አለኝ። በቃ ምንም እንዳትፈሪ በቃ እግዚአብሔር የሰጠ የታመነ ነው ያለኝ። ክርስቲያን ነበር በእርግጥም ዶክተሩ እና በቃ የሰጠ የታመነ ነው ሲለኝ፣ ከዚህ በኋላ ራሱ ምንም ቢባል በሰባትም በምንም አልፈራም እያልኩ ነበር የተጓዝኩት። እንደገና ይሄንን ሳመልጥ ደግሞ በስምንት ወሬ በጣም ከፍተኛ የደም ግፊት መጣብኝ፣ በጣም ከፍተኛ። ከዛ እዚሁ አካባቢ ነው እንደውም መብራት ሞልቼ ተመልሼ ወደ ቤት ልገባ እነሱን ከትምህርት ቤት ልቀበል ስል ራሴን ሲያመኝ፣ ፋርማሲ ስገባ በጣም ከፍተኛ ሁኔታ ላይ ነሽ፣ ጤና ጣቢያ ሆኖ መግባት አለብሻለኝ ዛ እሽ ብዬ ተለካው ጤና ጣቢያ ገባው። በቃ እዛው አስቀሩኝ በአምቡላንስ ወደ አበበች ጎበና፣ እኔ ግል ነበር የምከታተለው። ይሄ ግን ቤት ነገ ቀጠሮ አለኝ ስላቸው በፍጹም ከለቀቅንሽ ለህይወትሽ አስጊ ነው አሉኝ። በቃ ትወድቅ ያለሽ አሉኝ። ወደ ሁለት መቶ ምናምን ምናም መሰል ብቻ፣ አትዩው ነው የሚሉኝ ሲለኩኝ ቁጭ በይ ይሉኛል። እንደገና አረፍላለው ያው ነው በቃ ከዛ እዛ ገባሁኝ። ተደናገጥኩ። አጋጣሚ በስራ ጉዳይ ባለቤቴም አብሮኝ አልነበረም። ጎረቤት ደወልኩ ና ተቀበሉልኝ አልኳቸው። እነሱም ከዛ በቃ እዛው ያው አደርኩኝ። ማታ አፍር እየ ሰማች በቃ ያው የእግዚአብሔር ሰው በጣም አቬለብል ነው። በቃ በጣም ደስ ከሚለኝ ነገር በቃ እውነት መንፈሳዊ አባት ነው። በቃ እሷ ነበርና በቃ ደደው ይለት ምናምን አለችኝ። የእሱ ወንድም አጠገቤ ነበር። ያው እንደ አገልጋይ ምን ስለምል እሚያነሳ ስልክ አይመስለኝም። በቃ በጣም እየባሰ ከነገሩኝ በኋላ በሽታው እየባሰ እያዞረኝ ማውረጃ እየሰጡኝ በጣም የሚያቃጥል መድኃኒት ነው በቃ እንትን አልኩኝ። ማታ አጋጣሚ በቃ በስልክ በወንድሜ ስልክ ደወለ። እሱም እግዚአብሔር ይባርከው በቃ ገረመኝ። በስልክ በቃ ጸለየልኝ። እንደዚህ ብለዋል፣ ምግብም ተቋርጧል፣ ወደ እሱ ሄደው ብለዋል እና ለልጁ አስጊ መሰለኝ ስለው በፍጹም እስከዛሬ ተሸክመሻል፣ ልጄንም እፈልገዋለሁ በየሚል በቃ እምነት ያለው ብርታት በቃ ልቤ ጥንክር እንዲል ቃል አወጣብኝ። እኔ ግን በቃ በጣም ስለታመምኩ እሱ የሚተርፍልኝ አልመሰለኝም ነበረ ከዛ በጣም ጸለየልኝ፣ ረጅም ሰዓት እና እናውጣዋለን እያሉኝ ነው፣ ስምንት ወሩ ነው፣ እናውጣለን እያሉኝ ነው ምናምን አልኩት። በቃ በዛ ሰዓት እኔ ተኝቻለሁ፣ ራሴንም ምንም በቃ አላቅም። በኋላ የጨመረ ነው፣ ምንም አይቀንስም፣ የጨመረ ነው የሚሄደው። እዛ በጣም ጸለየልኝ፣ ተኛው። ጠዋት ለእሱም አልነገርኩትም፣ እንደሚያዋሉድኝ ግን ሊወስዱኝ ነው አልኩት፣ መጀመሪያ ለሱ ከዛ በቃ አፖስትል ደወላልኩ ና ልክ ዊልቸር ላይ ላይ ያስቀምጡኝ ሲሉ ደወልኩኝ። አሁን ይዘውኝ ሄደው በቃ ሰርጀሪ እያሉኝ ነው ስለው አንቺም ልጅሽም ከአመጻጆች ተጠበቁ ነው ያለኝ። ይህን ቃል በቃ ዱላ እንደያዘ ሰው በቃ በጣም ብርጥታልኩ። መንቀጥቀጥም በቃ ከኔ እውነት በቃ ተወገደ፣ ፍርሀትም ተወገደ። በጣም በቃ ልቤ የሆነ ድንድን ነገር አለ። እግዚአብሔር ይመስገን ይዘውኝ ሄዱ፣ አዋለዱኝ። አንድ ነጥብ አምስት ሆነ ኪሎ ያው፣ ወዲያው ወደ ሙቀት ክፍል ወሰዱት። በቃ ምንም አላሉኝም። ያው እኔ እንትን ስል እየሄድኩኝ ማጥባት ምናምን ጀምር፣ ያው ሳየው በጣም ይሰቀጥጠኝ ነበር። በጣም አዝናለሁ። በቃ እግዚአብሔር ሆይ ለምን አንድ ወር እንኳን አጠብቀኝ ምናምን ስል ግን ጌታ መልካም ነው። በቃ ለእኛ የተሻለውን ማድረግ የሚያውቅ አባት አለን። ስሙ ይባረክ። ያስፈራ ባስቸጋሪ በሞትና በሕይወት መካከል ነበርን። በኦክሲጅን ምናምን ነበር እሱም ያለው። በቃ ሌሎች ልጆችም ሕይወታቸው ሲያልፋ ያለው፣ በቃ ሌሊቱ የባሰ የምጥ ይሆንብኛል። ግን ያ ቃል ደግሞ በቃ ልቤን ያበረታል። አቅፈሽ ትወጫለሽ በቃ ብሎኛል። አቅፈሽ ትወጫለሽ ስላለኝ እግዚአብሔር ይመስገን። ሃያ ምናምን ቀን ቆይተን በሰላም ወጣን። ይው አመት አለፈ። አሌሉያ ጌታ በድታ በጭጨባ ክብሩላቸው። አሌሉያ አሌሉያ። እግዚአብሔር እንደ ቃሉ ታማኝ ነው። አሌሉያ ተናገረ። እግዚአብሔር አድርጎልናል፣ በቃ ስሙ ይጠራ እንጂ ጌታ ከለላ ነው። በጣም ደስተኞች ነን። በጣም ንቁ አስተዋይ፣ ደስተኛ ልጅ ነው እግዚአብሔር የሰጠን። ስሙንም ኢማኑኤል ብለነዋል እግዚአብሔር ከእኛ ጋር ስለነበረ። እልል በሉላቸው ሌሉ እግዚአብሔር የሰጣችሁን ነገር ማንም ከእናንተ አይወስድም። በቃ እግዚአብሔር መልካም አምላክ እንደሆነ በእጆቹ እንደገና ማዳኑን አይቻለው። እግዚአብሔርን አመስግኑልኝ፣ ጌታን ባርኩልኝ። አባቱም እግዚአብሔርን እንግዲህ ይባርክ። ጌታ ይባረክ። አሜን። እግዚአብሔር አምላክ ይባርክ። ፖስተርም ተባረክ፣ ጸጋውን ይጨምርብህ። አሌሉያ! እልልታ እያሰማን እንደ ከባድ ክብር ለኢየሱስ። ሲሆን በቅድሚያ የእግዚአብሔርን ሰው በጣም ላመሰግነው ወዳለሁ። ምክንያቱም በዚህ ዘመን ፈልገው ወይም አስፈላጊ በሆነ ሰዓት ላይ 24 ሰዓት ውስጥ አቬላብሊቲ ማሳየት ማለት በጣም ትልቅ ነገር ነው። እግዚአብሔር ይባርክ በሉልኝ። ጸጋው ይብዛል የእግዚአብሔር ሰው። እንግዲህ በእንደዚህ አይነት ሁኔታ ነው፣ አልነበርኩም በስራ አጋጣሚ ሀገር ውስጥ አልነበርኩኝም። ይሄ ሁሉ ሲሆን ለእኔ በጣም ከባድ ነበረ፣ እንደ ተናገረችው ነው። በዚህ መሀል ተናጋሪው እግዚአብሔር ይሁን እንጂ አታፍሩም። እያንዳንዱ ክርስቶስ ኢየሱስ የተዋጀ ሰው በእግዚአብሔር ኪዳን ውስጥ ነው ያለው። እንግዲህ ትንሽ ጊዜ ብዙ ባልወስድም ከመጀመሪያ ልጃችን እንደው ቢጀምር በሱም የእግዚአብሔርን ኪዳን አይተናል። ከሞት ነው እግዚአብሔር ተናድቆ የሰጠን። እችኛዋን ደግሞ በዚህ ጊዜ ያየነው እንዳይደገም ስንል እግዚአብሔር ካሳ አደረገልን። ሃሌሉያ። ወደዚህኛው ስንመጣ ደግሞ እንደ ስሙ የእግዚአብሔርን አብሮነት በቤታችን አየን። የእግዚአብሔርን ጣልቃ ገብነት አየን። ወደ ጸሎቱ ሲመለስ ደውላ ስትነግረኝ በቃ ምንም ማድረግ የማልችልበት ማለት ባዶ የምትሆኑበት አለ። እምነታችሁ እንዳለ ሆኖ፣ በተለይ ደግሞ በሩቅ ሆናችሁ በእንደዚህ አይነት ሲቹዌሽን ስትገኙ ከባድ ነው። በከባድ ሁኔታ ውስጥ እግዚአብሔር ሰው ይስጣችሁ። የሚጸልላችሁ ሰው ይስጣችሁ። የሚተጋላችሁ ሰው ይስጣችሁ። ቀኝ እጅ የሚያነሳ ሰው ይስጣችሁ። እግዚአብሔር የተባረከ ይሁን። የእግዚአብሔር ሰው እንደ ጸለይላት ከመጀመሪያው ጀምሮ እንደ ጸለይላት ነግራኛለች። በዚህ መሀል ውስጥ ግን ስትናገር በአስቸጋሪ ሁኔታ ውስጥ መጥቼ ያለውን ሁኔታ ሲሰማ ሁለቱም ከሞት መካከል እግዚአብሔር አውጥቶ በህይወት ተገናኘ። ሃሌሉያ! በህይወት ተገናኘ። ለእናቶች ትልቅ አክብሮት አለኝ። ለእናቶች ሀሌሉያ። ይሄንም ያየሁት ባለቤቴ ስትወልድ ነው ያየሁት። ስለዚህም እንደዚህ ይላለሁ፣ ምናልባት በምድራችን ተኩሶ የገደለ ጀግና የሚባልበት አገር ላይ እናቶች ናቸው ጀግና መባል ያለባቸው ብያለሁ። ለእናቶች አጨብጭቡላቸው። ሀሌሉያ። ምክንያቱም የሚያሳልፉትን የወለዱ እናቶች ያውቃሉ። በከባድ ሁኔታ ውስጥ ነው የሚያልፉትና ይሄኛውን በተለይ በኢማኑኤል ጊዜ ስናይ ካለፈው በበለጠ ጠላት የተነሳበት ሁለቱንም ደግሞ የሚቀጥፍ ነገር እንዳለ ጠላት የተነሳበት። ጠላት በዛው ልክ በተነሳበት እግዚአብሔር ደግሞ በበለጠ ክብር ገባ። ሀሌሉያ። ስለዚህም እግዚአብሔር ጣልቃ ገብቶ በነገር ሁሉ ነገራችን ሰላም አድርጎ በሰላም ተገናኘን። እነዚህ ልጆች የኪዳን ልጆች ናቸው። ኢየሱስ ጌታ ነው። እኔ እንደዚህ አልኩኝ። ኦልሞስት የዛሬ ስምንት ዘጠኝ አመት ሊሆን ነው። ወደ ማግባት ምዕራፍ በሚመጣበት ጊዜ እግዚአብሔር ስለ ልጆች ተናገረኝና አንድ ቦታ በጸሎት ጊዜ ላይ ጥያቄ ወደ እኔ መጥቶ ነበረ። ልጅ አለ የሚል አዎ፣ መንፈሳዊ ዓለም ላይ ልጆች አሉኝ አልኳቸው። ሀሌሉያ። ደመናም አልነበረም፣ ንፋስም አልነበረም። ነገር ግን ልጆች ይዘን መተናል። ሀሌሉያ። እግዚአብሔር ለተናገረው ድምፅ ታማኝ ነው። እግዚአብሔር በልጆች እንደሚባርከን ተናገረን። እግዚአብሔር በተናገረበት ጠላት ይነሳባቸዋል፣ ነገር ግን አይቀድምም። እግዚአብሔርን አይቀድምም። እግዚአብሔር በቤታችን አልፎ እነዚህ ልጆችን በጠላት ቀጠና ላይ እንደ እግዚአብሔር ቀስት የሚሄዱ ልጆችን እግዚአብሔር በቤታችን ሰጠን። እውነት ለመናገር ምዕራፉ ከባድ ነው። ከመጀመሪያው ጀምረን ስንመጣ ምዕራፉ ከባድ ነው። በከባድ ሁኔታ መካከልም እግዚአብሔር በእንደዚህ እንድንታይ ህያው ምስክር አደረገን። ስሙ እየተባረከ ይሁን። ስለዚህ በቤታችን የምስጋና መስዋዕት ቀጠለ፣ በዘመናችን ቀጠለ። ይሄም በዋናነት መልሼ መላልሼ የእግዚአብሔርን ሰው እባርካለሁ። እንደዚህ ቀኝ እጅ የሚሰጡ በተጠየቁ ሰዓት የሚገኙ የተቀበሉትን አደራ የሚወጡ አባቶች ይብዙ፣ ጸጋ ይብዛላቸው፣ እግዚአብሔር ይባርካቸው። በእውነት ቀላል ነገር አይደለም፣ ትልቅ ነገር ነው፣ ትልቅ ነገር ነው። አሁን እንደ ተናገረችው ነው። ምናልባት ለምስክርነት ይሆን ዘንድ እንግዲህ እንደዚህ የተፈለገ ዛሬ ጠዋት የቀረስኩት አለና የጸሎት መንፈስ አለበት። በጣም የጸሎት መንፈስ ይሄ እንግዲህ የእግዚአብሔር ሰው ጧት። አሜን። እስኪ ጌታን ባርኩላቸው። ሀሌሉያ። ኢየሱስ ጌታ ነው። ለእኛም ተአምር ሆኖልን ነው ስለዚህ ቋንቋ ባናቅም ግን ረጅም ደቂቃ በኢየሱስም እያለ ሲገስጽ ነበረ ጠዋት ክብር ለኢየሱስ ይሁን ይሄ ምንድነው የእግዚአብሔር ኪዳን ነው በጣም ያሳዝናል አመጣጡ ግን የእግዚአብሔር አብሮነትን አየን ክብር ለእግዚአብሔር ይሁን ስለዚህም እነዚህ ሶስት ልጆችን ምናልባት እንደተለመደው ሶስት ልጆችን ወልደናል አለልም እግዚአብሔር ሰጥቶናል ክብር ለእግዚአብሔር ይሁን። አሁንም በዚህ ውስጥ ምናልባት በእንደዚህ አይነት ሲቹዌሽን የምታልፉ ካላችሁ እግዚአብሔርን ተስፋ አድርጉ። ሰቆቃወ ኤርምያስ ላይ እንዲህ የሚል ቃል አለ። ሰው እግዚአብሔርን ተስፋ እንዲያደርግ የእግዚአብሔር ቃል ይናገራል። ሰው ዝም ብሎ የእግዚአብሔር ማዳን ቢጠብቅ፣ የእግዚአብሔር ማዳን ተስፋ ቢያደርግ እግዚአብሔር አይረሳም አይተውም። አሁንም በዚህ ጉባኤ መካከል በእንደዚህ አይነት ሁኔታ ያላችሁ ካላችሁ በጉዳዮች ላይ እግዚአብሔር ይቅደማችሁ። እኛ ቤት እግዚአብሔር ክብሩን እንደቀጠለ በቤታችሁ ይቀጥል፣ በዘመናችሁ ይቀጥል፣ በአገልግሎታችሁ ይቀጥል። ሃሌሉያ! ክብር ለእግዚአብሔር ይሁን። በአጭሩ ይሄን ነው የምለው። በጣም በደስታ ነው እየቀጠል ነው። ያስቀጠለን እግዚአብሔር ነው። ደግመን ደጋግመን የእግዚአብሔርን ሰው እንባርካለን። የአገልግሎቱ ፓርትነን እግዚአብሔር በረዳን አቅም ከዚህ አገልግሎት ጋር እንቆማለን። እግዚአብሔር ይረዳናል። በእውነት ልባችን እግዚአብሔር የሚጸልይ ሰው ሲሰጣችሁ ተሻግራቸዋል። ንፋስን መጎሰም አይደለም። እግዚአብሔር ሰው ሲሰጣችሁ እግዚአብሔር አልፎ በሰዎች ነው የሚሰራው። ነገር ግን የሚታዘዙ ሰዎች ይቅደማችሁ፣ ከፊታችሁ ይሁኑ፣ ይውጡ፣ ይሄዱ፣ ይለምልሙ። ይሄን ነው የምለው። የእግዚአብሔር ሰው፣ እጅግ አድርጌ አከብርሃለሁ፣ እወድሃለሁ። ተባረኩ። ጉባኤውም በጣም እወድሃለሁ። ይሄ ነው ያለን። ሃሌሉያ። ጉባኤውም ስለ እነሱ እግዚአብሔር ይባርካ። ሃሌሉያ። ይሄን ላደረገላቸው ለእግዚአብሔር ክብርን፣ እልልታን፣ ጭብጨባን። ሃሌሉያ